ከባለቤት ጋር ሆነን ቤት ውስጥ እና የዛን ሰዓት በጣም ቀኑ ብዳ ለለኝ ማለት ነው። ይሄ አልጋ ላይ ተምታለች አባቷም ቁሟል እናትም ታለቀለቻም፣ አጋጣሚ እንደዚህ ገልበጥ ሲያደርጓት ጭንቅላቷ በጣም ጉርጉድ ብሏል። ኦ በቃ ሌላ ውስጥ ገባሁ። ስሜቷ እንዴት ነበር? እንዲህ ለዛም ያበቃ ነገር ነበራት አት ወይስ ደስተኛ አይነት ስሜት ነው? እንደተለመደው አይነት ነው የነበረችው ምን አይነት ሁኔታ ላይ ነው የነበረችው? ደስ ገብታ እየታከመች ያለ ጥይት መሆኑን አወቅኩ። ጭንቅላቷ ላይ ያለው አዎ እና ያው በሽጉጥ ነው የአባቷ ሽጉጥ ነበረና፣ አዎ እሱ ደግሞ እሷ ተከታይ ነው እና በጣም የሚገርመ በጣም የሚገርመ አንድ የሀብታም ልጅ ከሚያድገው በላይ እናሳደገች። ለእሱ ብላ ገበያ የገበያ እየትራ ያው ጓደኞቹ ከተደዋወለ ፈተና ለዛሬ ነበር ለሰኞ ተላልፏል ሲሉ በቃ ሰው ጓደኞቹም አታሎ ነው ገብቶ እዛው ያለበት ቤት ሸዋር ቤት ይችላል ሲሆን መኖሪያ ቤት መኖሪያ ቤት እስካሁን ድረስ ያው ውዝግብ ውስጥ ነን እኛም እራሱ፣ ማለት በጣም ብዙ ውዝግብ ውስጥ ነው ማለት ነው እና በተለይ ደግሞ አሁን አንዳንድ በዚ በሚዲያ የሚለቁት ነገር በጣም የሚያስጠላ ነገር አይምሮ የሚወዳ ነገር ዝም ብሎ ያልሆል ያለ ነገር አርግዛበት ነው ወይ ብሎ የለቀቃለን የሚባለው የሞተችው የዛሬ ዘጠኝ አዲስ ሞባይል የያዙ ይሆናሉ ይሄን አትረክዟት ይሆናል እንዲህ ይሆናሉ ያሉት ገና አዲስ ያዙ ይሆናል እንጂ። ነገሩ የተሰማው ከወሏ ከሚሴ ከተማ ነው። በአንድ ቤተሰብ አባላት ላይ ያውም በታላቅና በታናሽ እህትና ወንድም ላይ የሆነ አሳዛኝና አንገብጋቢ ታሪክ ነው። ቤተሰቦቻቸው በሐዘን ኩርትም ብለው እያለቀሱ ይገኛሉ። ከአመታት በፊት ታላቅ እህቱ ቤት ውስጥ በተቀመጠ ሽጉጥ ራሷን እንዳጠፋች ተነግሮ ነበረ። አሁን ደግሞ ከነዚያ ሁሉ የሀዘን ጊዜያት በኋላ እንደገና ሌላ መከራ፣ እንደገና ሌላ አሳዛኝ ክስተት ተከሰተ። ታናሽ ወንድሟ ላይ ህይወቱን የሚነጥቅ ሌላ ጉድ ተፈጠረ። ምንድን ነው በዚህ ቤት ላይ የተፈጠረው ጉድ? ምንድን ነው በታላቅና በታናሽ እህትና ወንድሞች ላይ የመጣው ነገር? ቤተሰቦቻቸውን አናግረን ይህንን መረጃ አጠናቅረን ተገናኝተናል። እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ የሆኑ ልዩ ልዩ አስተማሪና እንዲሁም ቁም ነገር የሚያስጨብጡ ቪዲዮችን ወደ እናንተ በማድረስ የሚታወቅ ሚዲያችን ነው። ዛሬም ወደ ከሚሴ ከተማ ደወል አድርገናል። እስከ መጨረሻው ከኛ ጋር ሆኖም በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቁ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን? ይሄ ብቻ በልዩነት ማለት ለሀያ ደንበኞቻችን እስከ 30 የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽን አቅርበናል። ፈጥነው ይመዝገቡና ከባልሀዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0946 16077 ላይ ይደውሉ። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን ሰላም ነው እናንተ አካባቢ ከሚሴ ከተማ ላይ የተፈጠረ አንድ ነገር እንደነበረ ከዚህ ቀደም ከአንተም ጋር እያወራን ነበር እና ምን አይነት ቤተሰብ ነው ያላችሁ ግንኙነት በአጠቃላይ ያለው ሁኔታ ስለ ቤተሰቡ ምን ይመስላል ቤተሰቦቹ ያው ማለት በቃ ማንኛውም ሰው ጋር ተግባብቶ የሚኖሩ እና በጣም የሆኑ ለማንኛውም ሰው የሚያስቡ ናቸው አባቱም እንደዛው በቃ ከማንም ጋር መደሰት መስራት መጽዋት ሌላ መጥፎ ነገር የለም እና የስም እንደዛ እና ያው መልካም እስኪ አሁን በቅርብ ጊዜ ከተፈጠረው ነገር በፊት ሌላ ከዚያ ቀደም ብሎ በቤተሰቡ ላይ አንድ ችግር ተፈጥሮ እንደነበር ነው መረጃ ያለኝ ከስምንት አመት በፊት ባለሳሳት አዎ ከዘጠኝ አመት ዘጠኝ አመት ሆነው አይደለም ምንድን ነው የተፈጠረው? እስኪ በዚያ ሰዓት እነዚህ አሁን ደግ ናቸው መልካም ናቸው የምትላቸው ቤተሰቦች ልጃቸውን ያጡበት መንገድ የሚያሳዝን እንደነበር ነው የሰማነው እና ምንድን ነው የተፈጠረው? እስኪ አዎ፣ አጋጣሚ ስፖርተኛ ናት። በስፖርት ያው ላይ ያው የታወቀች ናት። ዳንን ዳንን ባለቤት ናት። ደቡብ አፍሪካ ሁሉ ታይታ አሟሟቷ፣ ግን አሟሟቷ ያው ድንገተኛ አሟሟት ነው። ዞሮ አጋጣሚ ለእሱ ያው ጧት ላይ ነው። ዞሮ እኛ ከባለቤቴ ጋር ሁነን ቤት ውስጥ እና የዛን ሰዓት በጣም ቀኑ ብዳ ለእኔ ማለት ነው፣ በጣም ከበደኝ ማለት ካለው ከቤተሰቦቿም ከማንም በላይ ለእኔ ነው ቅርርብነቷ ማለት ነው። በቃ በጣም ሁሉ ነገሬ ናት። በቃ ከእጇን ይዤ ነው የምዞረው በየሄድኩበት እዛኔ ውስጤ ደስ አላለውም ነበር። ጠዋት ላይ በጣም ተረበሸ ውስጤን። እዛ በቃ ስወጣ ስገባ ስወጣ ስገባ እንደውም ባለቤቴ መሆን ነው ያኔ እንጃ በጣም ውስጤ ሰላም አይደለም ተጨናነኩ ምናምን እያልኩ እዛ፣ አጋጣሚ ደግሞ ቤተሰብ ደግሞ ትንሽ አጋጣሚ እዛ አካባቢ ላይ ጭቅጭቅ ስለነበረ የሆነ ጎረቤቶች እረስቲን ደውላልንና ወደ ቤተሰብ ደወልን። አጋጣሚ ስንደውል ጫጫታ ሰማን። አይ ቤተሰብ ነገር ያለ መስሎን በቃ ከዛ ይወርቁት ከዛ ቤት ሲሄድ የሉም። ሐኪም ቤት ሄደ ሐኪም ቤት ሆስፒታል ሆስፒታል ሲሉ ከዛ ወደ ሆስፒታል ሄድኩ። ሄድ አልጋ ላይ ተኝታለች፣ አባቷም ቁሟል፣ ታለቅሳለች። ሳም ከዛ ምንድን ነው ብዬ ነጠ ምንድን ነው መሆኗ ነው። ከሰው ጋር የተጣላች ነገር ነው የመሰለኝ። ቀለል ያለ ነገር ነበር ይመስላል። በቃ ዝም ብሎ ቀላል ነገርና በቃ በድንጋ መተዋት ምናምን ነገር ዝም ብሎ የሆነ እየታከመች ነገር ነው የመሰለኝ በቃ ጀመር እንደዚህ አይነት በጣም ከባድ ም አልመሰለኝም። እዛ ሰሪ እዛ መጨረሻ ላይ አባትዬው ምንድን ነው ምናምን ስለው አይ በቃ እሱም በቃ እሱም ደንግጧል። እሱ ሲያይ በቃ እንትን አለ። አጋጣሚ እንደዚህ ገልበጥ ሲያደርጓ ጭንቅላቷ በጣም ጉድጉድ ብሏል። ሌላ ውስጥ ገባሁ እኔ ከዛ ድረስ ምንም ላውቅ አልቻልኩም። ከዛው ቀጥታ ወደ ደሴ እንሂድ ምናምን ቀጥታ ደሴ ደሴ ይዘናት ይሄድን ዛ ገብታ የታከመች እያለ ጥይት መሆኑን አወኩ። ኦ ጭንቅላቷ ላይ ያለው አው ና ያው በሽጉጥ ነው። የአባቷ ሽጉጥ ነበርና ዞሮ ራሷን በራሷ ነው። ምንም ሌላ የተፈጠረ ነገር የለም። ራሷን በራሷ ነው ያለችው። ያለችም በሰዓቱ ግን የነበረው ከቤተሰቦቿ ጋር የነበረው ፍቅር ነው፣ ሰላም ነው። በቃ ሁልጊዜ ከቤተሰቦቿ ጋር ድብድብ መጫወት፣ አባቷም ጋር መደባደብ፣ በቃ እንደዚህ ነው። ምንም አይነት ነገር መጥፎ ነገር ስለሌለ ብቻ ከውጭ ከትምህርት ቤት ውስጥ ጓደኞች ነበሯት የሆኑ ጓደኞች፣ እነሱ በቃ ወደ እነሱ ምን አድርጓት ምን ምንድን ነው የሚል ነገር ነው። ውዝግብ ውስጥ ተጣጠረ ውዝግብ ያው ያሉትን ነገሮች ለመከታተል ሞከርን፣ በጣም ታገልን። ጓደኞች ተሳሳተ ወሬ እነሱን ላይ እንደዚህ አፍቅራ ነው፣ እንደዚህ አርግዛ ነው። እንደዚህ አሁን እንዳልኩ ማን እኛ ባለቤት ማለት እንደዚህ አይነት እንደዛ ብሎ አሉ ልጆች ከእንደገና እኔንም ፖሊስ እናንተ ናችሁ ብሎ ሊገልለን ምናምን የሚል ነገር ሆኖ ፖሊስ ጣቢያ ገባ። እንደገና አባቷን እንደዚሁ አባቷን እየተወራ ዞሮ ዞሮ ያለው ነገር እውነቱ ሲጠራ በፖሊስም በምንም ምንም አይነት ግንኙነት የለም፣ ሽጉጡን ስባ ራሷ ናት ያጠፋዩ። ግን ውስጣ ያለውን ስሜት ግን ልናቅ አልቻልንም። ውስጣ ያለው ስሜት ምንድነው የሚለውን ግን አላወቅንም። ሊገመት የሚችል ነገር እስ የለም፣ ማለት ይሄ ሆና ሊሆን ይችላል ብላችሁ እንደ ቤተሰብ ከሚሰማት ስሜት አንፃር ወይ ምናምን እንዲህ አይነት የገመታችሁት ነገር የለም? እኔ አንደኛ አስልጅ በትምህርቷ በጣም ጎበዝ ናት። ምናልባት በትምህርት እንደዚህ ፈተና ላይ ወይ ደግሞ ባመጣችሁ ማርክም ተበሳይታ ሊሆን ይችላል። አላቅም ዞሮ ይሄንን ብዬ ነው እኔ እንደራሴ ያሰብኩት ማለት ነው። ከዛ ውጭ ትንሽ አንዳንዴም ደግሞ ራስ ምታት ነገር አለባት። በጣም ከፍተኛ የሆነ ራስ ምታት አለባት። በጣም ራስ ምታት አይለኛ ማለት ነው። አጋጣሚ ያም ደሞ ሲነሳባት እራሷንም ብዙም እንትን አትልም፣ እና በቃ በዛ አጋጣሚ ከዚህ ውጭ ሌላ ያለ ነገር በቃ አይመስለኝም። ግን ያው ውስጧ ላይ ያለው እኛ ያው የተረዳነው ነገር የለም እንጂ ይሄ እዚህ እንደዚህ ነው። እኔ በዚህ ልክ ነው የተረዳሁት። እድሜዋ ምን ያህል ነበረ? በወቅቱ እድሜዋ አስራ አራት አስራ አራት ነበረች፣ አስራ አራት በዛ ሰዓት ምናልባት ያ እለት የተፈጠረ ጊዜ ምን አይነት ሁኔታ ላይ ነበረች? ምሽቱ ላይ በቅርብ በነበሩት ጊዜያት ላይ ስሜቷ እንዴት ነበረ? እንዲህ ለዛ የሚያበቃ ነገር ነበራት ወይስ ደስተኛ አይነት ስሜት ነው? እንደተለመደው አይነት ነው የነበረችው? ምን አይነት ሁኔታ ላይ ነው የነበረችው? በቃ እሷ ደስተኛ ናት። አንድ ቀንም ከፍቷት አያውቅም። ያው ሲያማስቻትን ሲደብራት እንጂ ምንም ከፍቷትም፣ ምንም የዛንም ቀን ደግሞ እኔ እንደ በሞተችለት ያው አልተገናኘንም እንጂ በዛ ከዛ ልክ እንደዛሬ ልትሞት እንደነገ በደንብ ተገናኝተናል። አብረን ነበር ስፖርት ቤትም ነበረች ቤትም ምን ይምጋመታ ነበረ እና ቅባት ምናምን ነገር እንደውም ከፀጉር ቤት ውስጥ ወስዳ ምናምን በቃ ሰላም ናት በቃ ደስተኛ ናት። በሰዓቱ ማለት ነው። ግን ያው ትንሽ ጥናት አጥንታ ሰዓት ምናምን አሳልፋ መታ ያው ባፈጋ ለምን አመሸሽ ምናምን ምናምን ተባባሉ። ሌላ ነገር ምንም የለውም። በቃ ስፖርት ነው በቃ ስፖርት ትምህርት ሌላ ነገር የለም ስፖርት ትምህርት ጥናት ነው ሌላ ነገር ምንም የለም አንተም አሰልጣኝ ባል ነበርክ መሰለኝ ባልሳሳት አሁን ያሰልጣኝ ማምለኝ ያው የቷን ባል ነው ልጅን የሚያክል ነገር ማጣት በጣም ከባድ ነው ለቤተሰብ በተለይ ደግሞ በእንደዚህ አይነት መንገድ ሲሆን ነገርዬው በጣም አስቸጋሪ ነው ብዬ አስባለሁኝና ቤት ቤተሰቡ ምን አይነት ስሜት ተሰማው ያ ነገር ሲፈጠር እንዴት ነበር ያለፈው ችግሩስ ያው ሁላችንም እዛ እኔ ደሴ ላይ ያው ራሴንም አላውቅም። ዞሮ ግን ያው ያለን ስሜት ለኛ በቃ እውነት እኔ ብሎ አይመስለኝም ዝም ብሎ ያው ማለት ለተወሰነ ሳምንት ያህል በቃ እውነት እውነት አይመስለኝም። ቤተሰብም እንደዛ በቃ በዛ ልክ በቃ ማለት ግራ የተጋባ ነገር ስለሆነ በቃ ቤተሰብም እንደዛው እውነት እውነት አልመሰለንምና ያለው ስሜት በጣም ከባድና ከባድ ነበር። በቃ እንኳን አይደለም ቤተሰብ ለሚያቃስ ጠቅላላ ለከኝ ሲይዝ ነው ማለት ነው የሚያሳዝን ነው በጣም እንግዲህ። እነዚያ ጊዜያት አልፈው እነዚያ ሁሉ ጊዜያት አመታቶችም ተቆጥረው ካለፈ በኋላ ነው ደበ ድጋሚ አሁን ሌላ ችግር እንደተፈጠረ ደግሞ በቅርብ ጊዜ የሰማ ነው። እሱስ ደግሞ ምንድን ነው? ከቤተሰቡ ላይ ያለው ሁለተኛው ልጅ ነው። ማን ነው? ምንድን ነው የሆነው? እስኪ እሱ ነገርን ደግሞ አዎ፣ እሱ ደግሞ የእሷ ተከታይ ነው እና ዞሮ ዞሮ ሌሎች ልጆች አሉ ትላልቅ ሁለት ትላልቅ እህቶች አንድ የኔ ባለቤት እና አንድ ደግሞ ሌላ አለች ውጪ። ሁለት እህቶች ያላቸው ትላልቅ። እሱ ያው መጪ የመጨረሻ ልጅ ነው እና በነበረው የዛኔ እሷ ስትሞት እሱ በጣም ትንሽዬ ልጅ ነበርና ዞሮ እነሱ ያው ቤታቸው ስፖርት ቤት ነው ወይም ደግሞ ቤታቸው ወይ ትምህርት ቤታቸው ነው እና ሌላ ቦታ ምንም ነገር የለም። ግን ያው እንደዚህ ስፖርት ይሰራል፣ እሱም እንደዚህ ስፖርት እየሰራ ዞሮ ዞሮ ያው በሁሉም ነገር ያው ሶፍ እየሆነ እኛም እንደው በቃ እሷን እየረሳን እንደው በቃ ከውስጣችን ያለው ነገር በቃ በሱ ስፖርቱንም እየሰራ ምናምን እንደውም እሷ ዳኗን ተፈትና ልክ ታፖስት ዳኗ ሳይመጣ ነው እንደዚህ ሰው ያለው ማለት ነው። ዳኗን ሳታይ ዳኗ ገና መጣ ነው። በቃ ኮሪያና ልክ ተፈትና አልፋ ያው ዙሪያ ነገር ሊመጣ አካባቢ ላይ ነው እንደዚህ የተፈጠረው ነው። ከዛ ያንን ዳን በቃ ቁጭ አደረግነው። እዚህ ደረጃ ላይ ደረሰ፣ አደገ። በትምህርቱም እንደዛው ቶፕ ሆነ። ያንን የእሷን ዳን በቅርብ ነው እሱም እንደ ዳን የተፈተ ነውና የእሷን ዳን እንደውም በቃ በማህበረሰቡ ፊት እንደዛ አሰርኛም ደስ አል ማለት የሆነ ነገር ብቻ ውስጣችን ሻረ። በቃ እንደዛ ሆኖ እያለ አጋጣሚ ትምህርት ምናምን ወደ ዩኒቨርሲቲ ያለፈ መጣለትና ውጤት ሄደ ከዛ በፊት ግን እናቱ ማለት ነው በጣም የሚገርመ በጣም የሚገርመ አንድ የሀብታም ልጅ ከሚያድገው በላይ ነው ያሳደገችው። በቃ ለእሱ ብላ ገበያ ለገበያ እየተንከራተተች የሚፈልገው ነገር ነው በቃ የሚደረግለት። ደስተኛ ነው፣ ከእናቱ ከቤተሰብ ምንም የሚጎልበት ነገር የለም። ሳይፈልግ ሁሉ ጠይቃ የምትሰጥበት ሁኔታ አለና ቁም ስርዓት ያለው ልጅ ነው። ከዛ ላይ በዛ ላይ ደግሞ የቤተ ክርስቲያን ተማሪ ነው። እና እዛ ዩኒቨርሲቲ ሄዶ መጣ። እረፍት ብሎ ተወሰነ ቀን ተቀምጦ ተመልሶ ደግሞ ሄደ እዛው። እና ሳምንት ሳይሆነው ተመልሶ መጣ፣ ሻንጣ ይዞ እዛን ሻንጣ ይዞ መጣ። ቀጥታ ቤት ነጣውና ተስበ ሻንጣውን ታላደረገ መሆን ነው። ለምን መጣ ማለት ነው? አይ ትንሽ የሆነች ነሽ ጉዳይ ስለነበረች ነው ማለት ነው። ዛ እዛ ምንድን ነው ስለ እናቴ ጋር አውርተናል አለ። እሷም ታውቃለህ የመምጣትህን አንተ ባለ አይ ስቷት አቅም ነበር ስቷን ስጠይቃት ረሱ እናቱ ጋር አውርተው ነበር፣ እና አንዳንድ ነገር ለመወያየት ነው ግንቦተ ማርያምን በቃ ከቤተሰብ ጋር ውላለሁ እሱን ውዬ ነው የሚሄደው ምናምን አለ። ያው ብዙም ያው ትምህርቱም ደግሞ ትንሽ ደበረው እና እዛ መማር አልፈልግም እኔ ደሴ ይማራለሁ በግልና ይህን ነገር እኔ ጋ እያወራ ለምንድን ከዩኒቨርሲቲ መጥቼ ደሴ ላይ መማር ነው የምፈልገው በግል እየተከፈለ ማለት ነው እንደዛ ነው የሚፈልገው። ምናምን ስለ ለምንድን ነው ዩኒቨርሲቲ ገባ ከዩኒቨርሲቲ ደስ መት በግል የሚያስተምር እዚህ ላይ እና እናትህን አታስብላትም? ይሄን ነበር ማየት የምትፈልገው? ደግሞ ደሞ አሁን ይሄን ውጤት ማየት እንፈልጋለን። ሌላውን አሳይቶን እና ለምንድን ነው ምናምን ስለው ብቻ እንዳልተመቸውና ስራ በቃ መስራት ነው የሚፈልገው ያው ጊዜ እና ባከነ ነው ነገር አወራ። እሺ፣ እናየዋለን። አሁን ለማንኛውም ያለውን ነገር እንበልና እናየዋለን፣ እንመካከራለን። አሁን ግን ተማር ትንሽ ተማር ና ምን መካከል እናቱም ጋር ነው ያወራው እና ላፕቶፕ ምን እንግዲህ ልኝ አላት። እሺ አለችው ትንሽ ጠብቀኝ ማለት እንዳ እንደዚህ ብቻ አለችው ጋር እንደዛ ወራ እንደዛ አላለ ዞሮ፣ ከቤተሰብ ጋር ምንም አይነት ነገር የሚያስመርር፣ የሚያናድር፣ የሚያበሳጭን ነገር የለም። እና በቃ አጋጣሚ እለቱ ቀኑ ማን ነበረ ሮብ ነበረ እና ቀኑ ዞሮ ዞሮ አንዳንድ ወለቆ በራሱን አንዳንድ ነገሮችን ጽፎ ለቋል። ያው እኛ አላየንም። ያው አንድ ቴክኖሎጂ ያው ብዙ ስራ ስለማንጠቀም እና ያው ጓደኞች ምን ነበሩት እና ገጹ ላይ ማለት ነው ማለት በማህበራዊ ሚዲያ። አዎ ራሱ ለቆ ማለት ነው ዜሮ ያለው ነገር አጋጣሚ ሆኖ እኔ ቤት ነበርኩኝ ቤት ነበር ነበርነኛ። እና ልጆችን ብቻ በውጭ ሲያገኝ እነሱ ሞ ምናምን ተመለሰ ወደ ቤት አጋጣሚ እኔ ሌላ ቦታ ስራ ቦታ አካባቢ ነበርኩ። ተደወለልኝ እንደዚህ፣ በቃ ልክ እንደሰው ማለት ነው እንደዛ፣ በቃ ያለ ነው የሚመስለህ። ምን ሆኖ ነው ምናምን እያልኩኝ ያው ሰሞኑን ዝም ብሎ ደብሮኛል ሰውነቱ ላይ በራሱ ማለት እናቱም ገበያ ነበረች፣ እኛም ያው በቤታችን ነበር። በቃ ሰው ያው ጓደኞችንም አታሎ ነው ገብቶ እዛው ያለበት ቤት ሸዋር ቤት የምትመስላለች የሆነች ቤት እዛው መኖሪያ ቤት፣ አዎ እዛው። ጓደኞችንም አታለው እና እንደዛ እናቱን ደውሎ ሸበጥ ነገር ምናም ሸዋር ታለ ከዛ በኋላ የተፈጠረው ነገር ከባድ ነው ነው በዚህ ነው። በቃ አይሞተው እንጂ ሌላ እሱም እንደዚያው ምንም አይነት ነገር በቃ ላቅማዳም አልደረሰም፣ በሌላም ጉዳይ አልደረሰም። አሟሟቱ ግን እንደዛ ነው። ውስጡ ላይ ምን አይነት ስሜት አለ የሚለውን አሁን የሱም ልክ እንደዛው በሷ ልክ ነው። በቃ ልረዳው ያልቻልኩት በጣም በቃ ከሚገርም እና በጣም አዎ በቃ አልተረዳንም። በዚህ ልክ ነው ማለት ቤተሰብ ያው አልተረዳንም። ልክ ልክ እንደሷው ማለት ነው እስካሁን ድረስ ያው ውዝግቡ ውስጥ ነን እኛም ራሱ ማለት ነው። በጣም ብዙ ነው ውዝግቡ ውስጥ ነን ብሎ ማለት ነው። እና በተለይ ደግሞ አሁን አንዳንድ እንደዚህ በሚዲያ የሚለቁት ነገር በጣም የሚያስጠላ ነገር፣ አይምሮ የሚወዳ ነገር፣ ዝም ብሎ ያልሆል ያለ ነገር ከቤተሰብ በላይ ተናጋሪ ሆኖ እንደዚህ አይነት ነገሮች ሲሉ፣ ያ ደግሞ የበለጠኛን እየጎዳን ነው በጣም ማለት ያለውን ነገር ሳያውቁ በእንደዚህ አይነት ነገር ለገንዘብ ብለው ቶክ ላይ እንደዚህ እንደዚህ አይነት ነገሮች ሚዲያ ላይ እየለቀቁ በጣም ይደብራል። አስተማሪ የሆነ ነገር መልቀቅ ይቻላል እንጂ እና ያው ነገር መልቀቅ የበለጠኛን ለሀዘን ለሌላ ስሜት ነው የሚያዳርገን። ከመረጃው የራቀ ነገር የሚያቀርቡ ሰዎች ተገኝቷል ማለት ነው። ዝም ብሎ የሚያ ራሱ ጋሪ ነው። እና በጣም ተበሳጭቻለሁ። እና ለቤተሰብም እንደዚህ እህቱም ጋር ደግሞ እዛ ውጭ ያለ እሷን እንደዚህ ነገር የሚያደርጉ ሰዎች ስላሉ በጣም ያስጠላል፣ በጣም ይደብራል። ማን እንደዛ ነው? ዞሮ እኔ ጋ ያለው ስሜት ይሄ ነው። ምናልባት እሷን ትንሽ ያናግራት የተወሰነ ተባለ። ያው እኔ እንደ ከዚህ ውጭ የለም ሌላ ነገር የለም። ያው ፋን ቢትን በላት ባላክ ሄሎ፣ እንደምን አለ ሰላም ነው? እስኪ እንተዋወቅ። ያው የተፈጠረው ነገር በጣም የሚያሳዝን ነው። ማህበራዊ ሚዲያ ነበረ አንዳንድ ሰዎች ሀዘናቸውን እየገለጹ ነው ማለት እንዲህ አይነት ገጠመኝ ከባድም ስለሆነ ሁሉም እንዲያው የተፈጠረው ነገር ምንድን ነው የሚለውን ከቤተሰብ አንደበት እንስማ ብለን ነው የደወልነው። እና እስኪ እንደው የእርሶ ልጆች እንዴት ያሉ ነበሩ? በምን አይነት መንገድ ነበረ ያሳደጓቸው? ወይዘሮ ከበቡሽ ለምን አዘን ከሚገልጹ ጠይቃቸው ስለነሱ

የዛን ቀን ነገሩ የተፈጠረ ጊዜ የሰሙት ነገር ነበረ፣ ከልጆቹ ያዩት ስሜት ነበረ፣ ምን አይነት ስሜት ነበራቸው? ከሁለቱም ምንም ስሜት የለም። እችን ቢሆን ጠዋት ማለት ጠዋት ተነሳይ ሶስት በልተን የሆነች የታመመች ጠይቄ ልምጣ አለች። ሄደች መጣች ጠይቃ። ከዛ እቃ ለማጠብ ካቀረበች በኋላ ነው እንደገና እቃ ማጠቡን ትታ ያንን ነገር የፈጸመችው ማለት ነው። ይሄም ቢሆን ጠዋት አብረን ባለዚያ ይበር ነበር። ቤተክርስቲያን ደርሼ መጥቼ ቁርስ በልተን ያው ጓደኞቹ ጋር ተደዋወለ። ፈተና ለዛሬ ነበር ለሰኞ ተላልፏል ሲሉት አጋጣሚ በእኔ ንሱ ስልኩ ባትሪ ገብቶ ነበር፣ በእኔ ነበር የተደዋወሉት። በቃ ልደታን እናቴ ጋር ውዬ እሁድ ከሰዓት እመጣለሁ አለ። እሺ አሉት፣ እሁድ ከሰዓት እንደሚሄድ ልደታን ከነዛው ምናምን ነገራት። ይህን ተነስቼንም ገባይ ሄልኩ አላ ግን ከገባይ ላይ ታሟግዘታች ነው የተባልኩት። ሌላ ምንም ይሄ የዛችኛው ምንም ነገር አላየውም፣ ኛውንም ምንም እንትን አላልኩም። እንደዚያ ነው። በጣም የሚያሳዝን ነው። አምላክ ነው ይሄንን ነገር ማጽናናት የሚችለውም ሰው ማጽናንቶ የሚወጣም ነገር አይመስለኝም። እና ፈጣሪ ሱ በምረቱ ያጽናናችሁ እናቴ፣ በጣም ስለ ደረሰው ነገር በጣም የሚያሳዝን ነው። ግን ኑራም አንዳንድ ነገሮችን ሲነግረኝ በማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችን እስከ መልቀቅ የደረሱ ሰዎች አሉ፣ እና ስለዚህ ጉዳይ ማለት የሚፈልጉት ነገር አልደርሰው። አዎ ማለት አሁን እኔ ማለት ነው እርግጥ እኔ አሁን ስልኩ እንትን ያለው ግን እኔ ይሄ እንትን ውስጥ ገብቼ ካዘን ላይ ማየት አልቻልኩም። ግን ልጄ የምትኖረው ውጭ ትኖራለች እና እሷ ናት ደውላ እናት ንድንድ ኮሜንት እንድንድንድንድንድ አየዋለን። ስለዚህ ሰው እዚ ላይ አረጋግጦ አሁን ምሳሌ ሲለቁ አፍረግዟት ነው አርግዛበት ነው ወይ ብሎ የለቀቃለ ነው የሚባለው። እሷ የሞተችው የዛሬ ዘጠኝ አመት ነው። ልክ በዚያ ቤት አስራ ሰባት ዘጠኝ አመቷን ጨርሳ ሁለቱ ሚያዝያ ሃያ ዘጠኝ ነው የሞተው። አንድ ዘጠኝ አመት ከአንድ ወር በለው እንግዲህ እና ከነዚህ እንዴት ተገናኝቶ አስረግዟት ነው ወይ አርግዛብት ነው? ለምን የሚለቁትን እንትን እያዩ ነገጧት እኮ። ሁላችንም ሀዦች ነን፣ ሁላችንም ሁላችን ሀጆች ምን እንደሚፈጠርም ምን እንደሚያጋጥመን አይታወቅም፣ ማንኛችንም። ስለዚህ ሰው ልጅ አረጋግጦ የሚለቀቀውን ነገር አረጋግጦ እኔ ለቀቁት አረገ ለቀቁት የከሚሴ ሰው ያውቃል። መጀመሪያ በሚዲያ የሚያስ በስፖርት ቤቷ ተለቃለች፣ ማንም ያውቃል። ለዛሬ ዘጠኝ ዓመት መሞቷ ማለት ነው። እንደገና ሞባይል ሞባይል ይዞ የማያውቁ አዲስ ሞባይል የያዙ ይሆናሉ። ይሄን አትረግዟት ይሆናል እንዴ ይሆናል ያሉት ገና አዲስ አለ አይደል፣ አዲስ ሞባይል አዲስ ገና ትውልድ የያዙ ይሆናሉ እንጂ ካና ማርያም ስፖርት ቤት ተቋም ማንም አይፈታል እነሱ ያውቃሉ ሰለስቷ ሰለስባ ታሪክ ያውቃሉ፣ ሰለዚህ ያውቃሉ። ስለዚህ አዲስ ስፍ ያዘ ይሆና ስሟን ያጠፋ እንጂ ያጠፋ። ይሄ ግን እየታየ ወደኋላ ኋላ ምንድነው ሌላ የማያውቁ ከሆነ አውቀው አብረው እንደዚህ ላኪው መጀመሪያም በአንድ ላይ እህትና ወንድም በአንድ ላይ ራሳቸውን አጠፉ ብሎ የለቀቀው አንደኛ ጥፋተኛ ነው። ሁለተኛ ደግሞ አስረግዟት ነው ምናምን መጀመሪያ እንዴት ሞቱ? መቼ ሞቱ? መቼና መቼ ጥያቄ መቼ በህሊናችን ላይ ያለ አይደል? ልክ ነው፣ ልክ ነው። ምሳሌ እንዲህ ብሎ አንድ ሰው ጥያቄ እንዴት እንዴት ነው ለምን በምን ብሎ ይጠይቃል። ለምን ይሄን መጀመሪያ ይሄን ለምን አያረጋግጥም? እ እኔ አይደንቀኝም እኔ ቢሉ ባይሉ አይደንቀኝም። ከሚስቴም ሰው ያውቃል እንደነገርኩህ አዲስ ስልክ የያዘ ነው። ይሄን ይለቀቅ ልክ ነው። እኔም መጀመሪያ ቀን ዜናውን ስመለከት በተመሳሳይ ጊዜ እንዳረፉ አይነት ጽሁፍ ያለው ነበር። የተረዳሁት እና ቆይቼ ነው ሰዎችን ሳጣራ እንደገና ሁኔታውን የተረዳሁት በመጨረሻም ከቤተሰብ ብንሰማ የተሻለ ነው ወደሚል ድምዳሜ የደረስ ነው እና እንደተባለው አንድ ላይ እንዳረፉ፣ አንድ ላይ እንደሞቱ አድርጎ የመውሰዱ ነገርም አለ። ከዛ ጋር ደግሞ በተጨማሪ ያልሆኑ ግምቶችንም አክሎ መገመቱም በጣም አስቸጋሪ ነው እና እርስዎ እንዳሉኝ ለማንኛውም በጣም ነው የምናመሰግናችሁ እናንተን፣ እርስዎን ግን እግዚአብሔር እስከ መጨረሻው ድረስ መጽናናቱ እንዲሰጥዎት በሁሉም የሁሉም ሰዎች ጸሎት እንዲያግዘዎት ፈጣሪም እንዲረዳው ትለምናለሁኝ። በጣም ነው የማመሰግነዎት እና ፈጣሪ ያጽናችሁ፣ በርቱልኝ። እንግዲህ እንደሰማችሁት መረጃው በጣም አሳዛኝ ነው። የሚጠበቅም አይደለም። በእንዲህ አይነት መንገድ ይፈጠራል ይሆናል ተብሎም የሚታሰብም ነገር አይደለም እና ይሄ ቤተሰብ ደግሞ የደረሰበት ነገር በጣም ቅስም ተባሪ፣ ከሌሎች ሁሉ ሀዘናት በላይ የከፋ በጣም ከባድ ነገር ነው እና ፈጣሪ መጽናናቱ እንዲሰጣቸው ተመኝተን፣ ግን ሁላችንም ይችን ምስኪን እናት ለመደገፍ ለማገዝ መረባረብ እንዳለብን እኛም በዚህ በሚዲያችን ስም እንጠይቃችኋለን። ሁላችሁም እገዛ ማድረግ የምትፈልጉ ሁሉ በተቀመጠው አካውንት ቁጥር ድጋፋችሁ እንድታደርጉላቸው እንጠይቃችኋለን። ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ እንጠይቀናል። በሚቀጥለው ጊዜ ደግሞ በሌሎች መሰናዶዎች ተመልሰን እስክንገናኝ ቸርቆዩልን